የነጃሺ አደባባይ የት ይገኛል አዲስ አበባ አዲስ አበባ ሞክር ጥያቄው እንኳ ትንሽ ከበድ ይላል ወይ ምርጫ አድርግበት ሸየ ነገር እዚህ ኢትዮጵያ ክልል ውስጥ ነው ምን አቃል መቀለ አድግራት ውቅሮ መቀለ አድግራት ውቅሮ አልተመለሰ የነጃሺ አደባባይ አክሱም አደባባይ ላይ ይገኛል እያለች ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ የምንገኘው ወሎ ሰፈር አካባቢ ነው። ይህ ዘወትር ሐሙስ እና ቅዳሜ ከምሽቱ ሁለት ሰዓት እስከ ስድስት ሰዓት ወደ እናንተ የሚቀርብላችሁ የመንገድ ላይ ጥያቄያችን ነው። የተለያዩ ጥያቄዎችን ለመንገደኞቹ አዘጋጅተናል። ምን ይመልሱ ይሆን አብረን እንመልከት። ውድ ተመልካቾቻችን አንድ መንገደኛ አግኝተናል። ስምህን ማለበ ፈይሰል። የመጀመሪያው ጥያቄ የነጃሺ ቤተ መንግስት መገኛ የት ነበር? የነጃሺ መገኛ ቤተ መንግስት የት ነበር? ምርጫ አለው? ምርጫ የለውም። ሞክር ሞክር ሞክር።

ትግራይ ክልል ትግራይ ክልል፣ አክሱም አክሱም፣ በትክክል ተመልሷል። ውቅሮ ውቅሮ ትግራይ ውቅሮ፣ ተመልካቾች እድል ስጠው፣ እድል ስጠው። ውቅሮ ነው ወይስ አክሱም ነው? ነጃሺ የሚገኘው የነጃሺ ቤተ መንግስቱ የነበረው የት ነው? አክሱም አክሱም፣ በትክክል ተመልሷል። ትግራይ የት

ሶስት ረሽቸው እንጂ አራት አምስት ሰዓት አልቋል። ወደ ሁለተኛው ጥያቄ እንሄዳለን። እሺ የቢላል ኢብኑ ረባህ ሚና ምን ነበር? እና ቢላል እንትን እምልህ የእስልምና እንዲስፋፋ ያደረገው እንዲስፋፋ ያደረገው እኮ ሚናው፣ ስፔሲፊካሊ እሱ ከሌሎቹ ለየት ያለ የሚታወቅበት ሚናው ምንድን ነበር? ታታሪ ነበር። ምን ታታሪ ነበር? አዎ ምን ወደ ተመልካቾቻችን የጠየኩትን ጥያቄ ወደም ተረዳኝ አልመሰለኝም። ድጋሚ ልጠይቀው። የሁሉም ሰሀቦች የራሳቸው ሚና አላቸው። ምሳሌ ኻሊድ ኢብኑ ወሊድ አርበኛ ነበረ ወይም ደግሞ ጦረኛ ነበር። ልክ እንደዛ ሁሉ ዑመር ደግሞ መሪዎች ነበሩ ዑመር አወበከር ምናም። የቢላል ኢብኑ ረባህ ምንድን ነው? አታውቃውም? ይለፍ። ሙአዚን ነበረ ሙአዚን ነበር። ማሻአላህ። ጥያቄው እንኳ ትንሽ ከበድ ይላል ወይ? ምርጫ አድርግበት። እሺ ነገር እሺ መሪ ነበር፣ ጦረኛ ነበር፣ ሙአዚን ነበር ወይስ ገጣሚ? ሞአዚን ሙአዚን በትክክል ተመልሷል። ገና ሳልጨርሰው ነው የመለሰችው። አላሁ አክበር በጣም ማመሰግናል ከሁለት ሁለት ሙአዚን ነበር። ሙአዚን ሁለት ጥያቄ ተመልሷል። ነብዩ ሰለላሁ ዐለይሂ ወሰለም ከነቢይነት ከነብይነት በፊትም በኋላም አሳዳጊ የነበረች ማን? አሚናት እናታቸው ራት ተመልካቾቻችን፣ ከነብይነት በፊትም በኋላም አሳዳጊ የነበረች ማነች ነች ብዬ ነው የጠየቅኳት። አሚና አለችኝ። አይደለችም። ካልሆነች ሙሰልማ ሙሰልማ ሙሰልማ እኮ ሀበሻዊ ቤት ያሳደገቻቸው፣ ሀበሻ አስተካኪ ስሟ እኮ ያ ሀበሻ ዜጋ ነች፣ ሀበሻዊ ናት። ያ እሺ፣ ፋጢማ ፋጢማ አልተመለሰም። መልስ ሞክር ሞክር፣ ትንሽ ፋጢማ ሞክር። ዘምዘምም አይደለችም። ባይዘዌ ብቸኛ ናት። እናታችን አሚና እናታችን አሚና እናታቸው ነው። ግን አሳዳጊ አሳዳጊ ሞክር እስኪ ትንሽ ምርጫ የለውም። እሙ አይመን ሶስት ጥያቄ ተመልሷል ከሶስት ሶስት ስለዚህ እዚህ ጋር በሶስት የሚበቃል መሰለኝ፣ ተመልካቾች በሶስት ይበቃል። ከኋላ እንዴት ነው ካሜራማን? በሶስትን ሸልማት ስናያት በጣም ብዙ ጥያቄ የምትመልስ ይመስለኛል። እንጨምራ ይጨመራል፣ ይጨመር ብለዋል ከኋላ ያሉት ዳይሬክተሮች። እሺ ሶስተኛው ጥያቄ፣ አራተኛው ጥያቄ። ይህን ከመለሽ ሳላንገራግር ነው ምን ሸልምሽ። የነጃሺ ሙሉ ስም ማን ይባላል? የነጃሺ ሙሉ ስም ማን ይባላል? ምርጫ የለው ምርጫ አልሰጠሽ። ፊርአውን ነጃሺ፣ በቃ ሙሉ ስም አይደል? ሙሉ ስሙ ማን ይባላል? ምርጫ ከሰጠሁሽማ መለስሽው ማለት ነው። ይቀየርብኝ። ጥያቄው ተመልካቾቻችን እያዩሽ ነው። እስኪ እሺ ሌላ ጥያቄ ምርጫ፣ አድርግበት። አምስት ጥያቄዎች ነበሩ፣ ሶስቱን ስላልመለሰ ከወዲሁ እንሰናበታለን። እናመሰግናለን። ሞክር እስኪ ሞክር የፍራውን አሁን፣ ምሳሌ ፍራውን ትክክለኛ ስሙ ሆነ ፍራውን መጠሪያ ነው አይደል? መጠሪያ ልክ እንደዛው ነጃሽም መጠሪያ ነበር መጀመሪያ። ያ ነጃሽም ልክ የንግስናቸው መጠሪያ ነው። ስለዚህ ከአራት ጥያቄ የመለሰ ሁለት ነው። አንድ የመጨረሻ ጥያቄ ነው ይቀርሃል። የመጨረሻው ጥያቄያችን የነጃሺ አደባባይ የት ይገኛል? አዲስ አበባ አዲስ አበባ። ሞክር። ወቅሮ አይደለም ውቅሮ አይደለም። አላውቅም። አመሰግናለሁ። የት ነው? ቴንኪ ብሮ። ነጃሽ አደባባይ ኢትዮጵያ ውስጥ። ኢትዮጵያ ውስጥ የት አካባቢ? አዲስ አበባ አዲስ አበባ። እናመሰግናለን። እዚህ ኢትዮጵያ ክልል ውስጥ ነው። ምን አውቃለሁ፣ ኢትዮጵያ ክልል ውስጥ ከሆነ አክሱም ነው አክሱም። እሺ አልተመለሰም። ስለዚህ ና ይቆያል። ውድ ተመልካቾቻችን ከተጠየቀችው ከአምስቱ ጥያቄዎች ውስጥ ሁለቱን ብቻ ነው የመለሰችው፣ ስለዚህ ተሸላሚ አትሆንም። እናመሰግናለን። ኧረ እሺ አክሱም አደባባይ ጋር አክሱም አደባባይ የት ነው አክሱም አደባባይ? ተመልካቾች የነጃሽ አደባባይ አክሱም አደባባይ ላይ ይገኛል እያለች ነው እንግዲህ እስኪ አልተመለሰም ነገር ግን ከተሰጣት ከአምስት ጥያቄ ውስጥ መስፈርታችን የነበረው ለማሸለም ሶስት ጥያቄ ነበር። እንኳን ደስ አለሽ! የአርዱ ሲድቅ ልዩ ሽልማት ተሸላሚ ሆነሻል። ውድ ተመልካቾች፣ የምትመለከቱትን የአርዱ ሲድቅ ልዩ ስጦታ የያዘችው የ6500 ብር ልዩ እቃ ነው። ተሸላሚ የሆነችው እንኳን ደስ አለሽ! ስለዚህ ማወቅ፣ እውቀት ያሸልማል ና አመሰግናለን። ስለ ውድና የተከበራችሁ ተመልካቾቻችን እንደተመለከታችሁት አምስት ጥያቄዎችን አቅርበን ሶስት ጥያቄ በመመለስ እህታችን ተሸላሚ ሆናለች። የእሷን ሀሳብ እስኪ ምን እንደተሰማት ሀሳቧን ሰምተን እንመለስ። እሺ ምን ተሰማሽ? ሽልማቱን ስላገኘች የተሰማችን ልማቱ ባሻገር ደግሞ እውቀት በጣም እናመሰግናለን። መልካም ጊዜ። ዘወትር ሐሙስና ቅዳሜ ከምሽቱ ሁለት ሰዓት እስከ ስድስት ሰዓት የሚቀርብላችሁ የአርዱ ሲድቅ የኦንላይን ፕሮዳክት ሴል ፕሮግራማችን ላይ ቀጥታ ስርጭታችን ይህን ይመስል ነበር። ቀጣይ ደግሞ በአዲስ ዙር ጥያቄዎች የምንገናኝ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ጥያቄዎችን ደጉስ ካሉ ሽልማቶች ጋር ሰላሙ አለይኩም ወረሕመቱላህ ወበረካቱ። ኬፍያ ጀማ ሰላም ናችሁ? አሉ አልሐምዱሊላህ። ከወንድሜ ከጋዜጠኛ መሐመድ ሲራጅ ጋር የሰባት ሃያ አራት ሚዲያን ፕሮግራም ይዘንላችሁ ቀርበናል። በፕሮግራማችን ዘወትር ሐሙስና ቅዳሜ ምሽት ከ2 ሰዓት እስከ 6 ሰዓት ድረስ እንጠብቃችኋለን። በዚህ ምሽት ፕሮግራም ላይ ፊት ለፊታችን የምትመለከቱት የወርቅ ወንበሩን ማን ይቀመጥበታል? በየሳምንቱ ሁለት ቀን እዚሁ ወንበር ላይ የሚቀመጡ ተናፋቂ ሰዎች፣ ሐሳብ ያላቸው ሰዎች እንጋብዛለን። እዚሁ ወንበር ላይ ለመቀመጥ ክፍያውን በተመለከተ ሐሙስ ትጠብቁናላችሁ። ሌሎች አጓጊ አሸላሚ የጥያቄና መልስ ውድድሮች አሉ። የተከበሩ እንግዶች፣ እነዚህ የምታያቸው ፊት ለፊት ካሉ የኛ አትሮኑስ ላይ ይቀመጣሉ። ባህላዊ የሚበሉ የሚጠጡ በርካታ የእኛን የሚመስሉ ማነቶች ከማነታችን ጋር አብረን እንገለጣለን። ብዙ ያልተገለጡ ማነቶቻችንን እናጋራችኋለን። ዘውትር ሐሙስ እና ቅዳሜ ምሽት ከሁለት ሰዓት እስከ ስድስት ሰዓት የትም ሳትሄዱ ከኛ ጋር ጠብቁናላ። ጠንካራ ጥያቄዎችን ዳጎስ ካሉ ሽልማቶች ጋር በመላው ኢትዮጵያ እንዲሁም ከኢትዮጵያ ውጭ በምናደርገው እንቅስቃሴ በሙሉ እነዚህን ጥያቄዎች እየጠየቅን ሽልማቶችን እንሰጣለን። ከዛም ውጭ መስክ ላይ እኔና ወንድም መሐመድ ሲራጅ ወጣ ብለን የምናመጣቸው ለየት ያሉ ፕሮግራሞች ግብአት ይሆናሉ። ሁሉንም እንሻላህ። የፊታችን ሐሙስና ቅዳሜ ጀምሮ ፕሮግራማችንን እንጀምራለን። ኮሜንታችሁን ስጡን። እዚህ ወርቃማ ወንበር ላይ ለመቀመጥ የምትፈልጉ እንግዶች በሁሉም ፌስቡክ፣ በሁሉም ሶሻል ሚዲያ አካውንቶቻችን ኮሚኒኬት አድርጉን፣ ደውሉልን። ፕሮዳክት መግዛት ምትፈልጉ ካላችሁ አንዱ መስፈርት ቀድሜ ተናገርኩ። ግድ የለም አንዱ መስፈርት እዚህ ወንበር ላይ ለመቀመጥ ፕሮዳክቶችን መግዛት አንዱ መስፈርታችን ነው። የሶስት ሺህ ፕሮዳክቶችን በሽያጭ ላይ መሆናችን ይታወቃል። ከነዛ ፕሮዳክቶች ውስጥ የእርሱ የሆነውን ፕሮዳክት በመውሰድ እዚህ ወርቃማ ወንበር ላይ ለመቀመጥ ቀድማችሁ መመዝገብ፣ መጠየቅ ትችላላችሁ። 500 ዶላር እዚህ ወንበር ላይ ያስቀምጣል። በነገራችን ላይ የምትገዙት ልብስ አለ። የምንሸጥላችሁ ታሪካችሁን ነው። የእናንተን የሆነውን ታሪክ የኢስላምን ታሪክ ነው የምንሸጥላችሁ። ይህንን ታሪክ በመግዛት የራሳችሁ እንድታደርጉት 7/24 ሚዲያ በአርዱ ሲድቅ ፕሮጀክቱ ተከስቷል። ይህን ፕሮጀክት እውን እንዲሆን የሁላችሁም ርብርብ ያስፈልጋል። በነገራችን ላይ በዚህ ፕሮጀክት ውስጥ ምናልባት ላለፉት 1400 ዓመታት በፊት የነበሩ የዘነጋናቸው ናቸው ማንነቶችን የሚያስታውሱ እጅግ ዳጎስ ያሉ ሀሳቦች ጭምር የምታገኙበት ፕሮግራም ነው። የምታገኙበት ብቻ ሳይሆን የምታተርፉበትን ፕሮግራም እንደሆነ ታሳቢ ማድረግ ያስፈልጋል። እስማኤል አሰልና መሐመድ ስራጅ ይህን ፕሮግራም ሆስት እያደረግን አብረን እየተጨዋወትን፣ በዚህ መሃል ደግሞ ድንገት ሰርፕራይዝ የሚያደርጉ እንግዶች እየጋበዝን ከእናንተው ጋር አብረን ቆይታ እናደረጋለን። ኢንሻአላህ ጥቅል መልእክታችን የሆነው እስክንገናኝ በጉጉት እኛም እንጠብቃችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነጃሺ አደባባይ የት ይገኛል? አዲስ አበባ፣ አዲስ አበባ። አላሁ አክበር

በሳት ተፈትነው የወጡ እንቁ በብዙ መከራ የጠነከሩ ግሩ በሳት ተፈትነው የወጡ

አባቱንም ገለው ያበረሩት ካገር እኔንም ይገርመኝ ባይክዱ ኮ ነበር የጥንቱ የአክሱም ዝሉ መንግሥታት ዓለም ብዙ ታሪክ አበሻ

ኢማሙ አህመድ ነው አረጉ አል ጋዚ አኩሪ ታሪካችን፣ የሀበሻው ረምዚ ግራኛ ግናኝ የሚል ትርጉም አለው።

በረካቱ ወስላቱ ወሰላም። አልሐምዱላህ ከብዙ ዝግጅት በኋላ ከብዙ መጠበቅና እኛ መዘጋጀት እናንተን ደግሞ ከብዙ መጠበቅ በኋላ አልሐምዱላህ የሰቨን ትዌንቲፎር ላይቭ ፕሮግራም የአርዱ ሲድቅ ፕሮጀክት ታሳቢ የተደረገው ፕሮግራማችን አልሐምዱላህ ጀምሯል። በመላው ዓለም የምትገኙ ውድ ተመልካቾቻችን እንኳን ተገናኘን። በጉጉት ስትጠብቁት የነበረው የኸሚስ ምሽት ፕሮግራማችን ተጀምሯል። በሰባት አራት ላይቭ ዛሬ እንግዲህ እንደተለመደው ቀደም ሲል እንደነገር ነባ ሰዓታችንን ተስፋ እናደርጋለን። ዘመኑን የዋጀ ጊዜውን የሚመጥን ዝግጅት ነው ብለን እናምናለን። በእኛ ዝግጅት ልክ ማለት ነው። አድማጮች ይሄንን ፕሮግራም የምትመለከቱ ተመልካቾች ተመልክታችሁ ደግሞ የእናንተን ፊድባክ እንፈልጋለን። ፊድባካችሁን እየጠበቅን ነው። የሚቀረጽበት የጥያቄና የሽልማት የሽልማት ፕሮግራማችን ነው። እሱ ቅድም እንዳያችሁት አየር ላይ ሄዷል። እንደሱ አይነት ፕሮግራሞች ዘወትር ሀሙስና ቅዳሜ ኢንሻላህ ከዚህም በኋላ ይኖራሉ ብለን እናስባለን። በዚሁ ጥያቄና መልስ ውድድር ውስጥ ልጆቻችሁ እንዲህ አይነት ጥያቄዎችን እንዲሰሙም እንዲጠየቁም የምትፈልጉ ወላጆች 724724 02 ና 04 ላይ ኮሚኒኬት አድርጉን። መድረሳዎች ሊሆን ይችላል፣ ትምህርት ቤቶች፣ የተለያዩ ፕሮግራሞች ላይ ሊሆን ይችላል። ጥያቄዎቻችንን እዛ ቦታ ላይ የእኛ ሰዎች መጥተው እንዲጠይቁና ለዚህ ፕሮግራም ግብአት እንዲሆኑ ግንዛቤ የማስጨበጥ ታሪካችንን፣ ማንነታችን የማወቅ ስራዎች ኢንሻላህ እንሰራለን ብለን እናስባለን። ሶስተኛው ትልቁ ፕሮግራማችን የወርቃማ ወንበር እንግዳ ነው። የወርቃማ ወንበር እንግዳ የወርቃማ ወንበር እንግዳችን፣ ይህም በተመሳሳይ በሰዎች ጥያቄ ተመልካቾች የሚፈልጉትን እዛ ፕሮግራም ላይ እዚህ ወንበር ላይ እንዲቀርብ የሚፈልጉትን ሰው መጋበዝ ይችላሉ። ያ የሚጋበዝ ሰው ለጋብዛችሁትም ሰው ራሳችሁ ጥያቄ ማቅረብ ትችላላችሁ። የዚህ ፕሮግራም ወይም የዚህ ወርቃማ ወንበር ፕሮግራም አንዱ ዓላማ መልካም ሰዎችን መልካም ስብዕናዎችን የማመስገንና ከነሱ ማግኘት ያለብንን መቅሰም ያለብንን ልምድና እውቀት የመቅሰም ነው። ወንበሩ ላይ ለመቀመጥ መስፈርቶች አሉ። ከመስፈርቶቹ ውስጥ አባቴ እዛ ወንበር ላይ ይቀመጥልኝ፣ እናቴ እዛ ወንበር ላይ ትቀመጥልኝ፣ ኡስታዜ፣ አስተማሪ፣ ታሪክ ምሁር፣ ሰንበዴ ከልምዱ ከተለያየ ልምዶች እዛ ቦታ ላይ ቢቀመጥ ለአርዱ ሲድቅ የምፈልጋቸው ግብአቶች ያለ በሀገራችን የፊልም ኢንዱስትሪ ውስጥ አዲስ አብዮት ይፈጥራል ተብሎ የሚጠበቅ እንዲሁም ደግሞ በሀገራችን የቱሪዝም ኢንዱስትሪውን ያነቃንቃል። በርካታ እነዚህን ይህን ፊልም በመስራት ምክንያትና ይሄ ፊልም ለእይታ በመብቃቱ ምክንያት ኢንቨስትመንቶችን የቱሪዝም ሀብቶቻችን እንዲጎበኙ ከማድረግ ጀምሮ እንዲጻፉ፣ እንዲጠኑና እንዲተነተኑ የሚያደርጉ ስራዎችን ለመስራት በተለይ የታሪክ ምሁራኖች ከፍተኛውን አደራ ይሸከማሉ። ሶ ይሄንን የአንበሳ ድርሻ ወስዶ ደግሞ እየሰራ የሚገኘው 7/24 ሚዲያ ነው። 7/24 ሚዲያ በዚህ በላይቭ ዝግጅቱ እዝነት አላህ እዝነት ይስጠን። አዛኝ ጌታ ነው አላህ እዝነት ይስጠን ያረብ። እዝነት የአላህ መገለጫው። አላህ አዛኝ። አላህ እኛንም አዛኞች ያድርገን። ማዘን እንትን ነው። ተፈጥሯዊነቱ ይጎላል። ተፈጥሮ ነው።